ኢትዮጵያ እንዳትሄዱ፣ ኢትዮጵያ እንዳትሄዱ። በአሁኑ ሰዓት ኢትዮጵያ ሄዳችሁ ማለት ለወንድሞቻችሁ፣ ለእህቶቻችሁ፣ ለእናቶቻችሁ፣ ለአባቶቻችሁ ሌላ ጦስ ነው የምትሆኑት። ኢትዮጵያ እንዳትሄዱ። በቃ እዚህ ሀገር ነው የመጣችሁ ወይም ደግሞ የሆነ ሰው መጥቷል እነ ገሌ ቤት ይባላል። እዛ በኋላ ሲደራጁባችሁ ነው የሚያድሩት እናንተ ላይ። እማዬን የምሬን ነው፣ እረፉ። እናንተ ሰዎች አትሄዱ፣ አናታም ሁሉ ምንድን ነው እየሄዳችሁ ቤተሰብ የምታሰቃዩት? በቃ የሃይማኖት ሀገር ኢትዮጵያ ኢትዮጵያ፣ የምን ሀገር ራ እንደ ወግና በዓላቸውን የጠበቁ ረባክሽ፣ የዘራፊያን ሀገር እንዳለ ዝርፊያ፣ የትኛውም ቦታ ላይ ዝርፊያ ነው። ኢትዮጵያ ውስጥ የትኛውም ቦታ ላይ ትታሸጊያለሽ፣ ትመሸጊያለሽ። እናታ ከጠርጊያው ከጥርጊያው ስወጪ አንጭ መታወቂያ ትበያለሽ። እዛ አንቺ ደግሞ ከርፋፋ ከረፋፋ ሰው ዲዊት ስላደረገው ብዙ ሰው ኮሜንት ስለሰጠበትኝ እኔም የራሴን ሀሳብና አስተያየት ብሰጥበት ይሳለ። አዎ እኔም ኢትዮጵያ ሄጄ የነበር ተንገብግቤን የመጣው ኢትዮጵያ መሄድ አያስፈልግም። አንደኛዋ ደግሞ እኔ የአረብ ሀገር አስራ ሶስት አመቴ ነው፣ አንዷ አስራ አራት አመቴ ነው። ወደ ሀገሬ መግባት ፈለኩ፣ ግን ወደ ሀገሬ መግባት አልቻልኩም፣ በቤተሰብም በተለያዩ ጉዳይም ቤት ሰርተን ቤታችንን በመፍረሱ ህገወጥ ናቸው እየተባሉ በዛ በዛ መንገድ ሊሆን ይችላል። ግን ልጅቷ ይሄን ልትልበት የቻለችው ምክንያት ምንድን ነው የሚለውም አብረን መገንዘብ አለብን። ዝም ብለና ሀሳብ አስተያየት ኮሜንት ከመስጠታችን በፊት ትልቅ ትምህርት ልንወስድበት ይገባን ብዬ ስላሰብኩ ነው። በጣም ብዙ ሰው ዲዊት ስላደረገው ብዙ ሰው ኮሜንት ስለሰጠበትኝ እኔም የራሴን ሀሳብና አስተያየት ብሰጥበት እሳ ብዬ ነው። ምክንያቱም እንደ አንድ ኢትዮጵያዊ እና እንደ አንድ ኢትዮጵያ ነዋሪ እንደ አንድ አረብ ሀገር ኖራ ወደ ኢትዮጵያ መታ በኢትዮጵያ ላይ እየኖረች እንዳለች የማዳም ቅመም በዛ ልክ ነው። እኔ የማስበው እና አብረነ እንየው ብዬ ነው። ልጅቷ ባይዘዊ እውነቷን ነው። ወደ ኢትዮጵያ እንዳትሄዱ ያለችበት ምክንያት እውነቷን ነው። እውነቷን ነው ብዬ የምልበት ምንድን ነው? አንደኛ ነገር ካለው ከሰላሙ አንጻር ነው። ነገር ግን ደግሞ ይህንን የሰላምን ጉዳይ ፈርተን እስከ መቼ ነው አረብ ሀገር የምንኖረው ማለት እድሜያችን እድሜያቸው ስንት ነው አሁን በጣም አረብ ሀገር ላይ ያለን ሴቶች እኮ ከ30 ዓመት በላይ ያለን ሴቶች ናቸው አብዛኞቻችን ምንም መሸዋወድ አያስፈልግም እውነቱን እውነቱን እውነቱን ስንነጋገር እድሜያችን ምናልባት ከጓደኞቻችን ከባሎቻችን ከወንድ ጓደኛችን ስናወራ ሜቢ 26 27 25 24 ልንን እንችላለን ግን እድሜያችን ከሰላሳ በላይ እንደሆነ ውስጣችን እያመነ እራሳችንን እየሸወድን እየኖርንበት ላለ ነው፣ ለአረብ ሀገር ኑሮ። አሁን ላይ በሰላሙ ጉዳይ ሰላም ስለሌለ ሰላም የለምና እዛው አረብ ሀገር ነው መኖር የምንችለው የምትሉ ስንቶቻችሁ ናቸው? እኔ ጥያቄ ስለሆነብኝ ነው። በነገራችን ላይ እኔም እንደ እናንተ ነበርኩኝ። ከዛሬ ሰባት ወር በፊት ወደ ኢትዮጵያ ከመምጣቴ በፊት ኢትዮጵያ ላይ ታውቃላችሁ፣ ስፔሻሊ ወልዲያ፣ ጎንደር፣ ጎጃ መርሳ ላይ ራያ ቆቧ ላማጣ ላይ ምን ያህል ረብሻ እንዳለ ሁላችን እናውቀዋለን። እንግዲህ እኛ ተወልደን ባደግንበት በአማራ ክልል ውስጥ ነው እያልኩ ያለሁትኝ። ከአማራ ክልል ውጭ በጉራጌ በኦሮሚያ ደግሞ ራሱን የቻለ ህመማ ያለው ራሱን የቻለው ሀሳብ አስተያየት አለ። ሁሉም ሰው የየራሱ የሆነ ቁስል አለው። ግን እኛ ደግሞ ማህበራችን ማህበረሰቦቻችን ውስጥ ያለውን ችግር ነው ማወራቸው እሺ፣ በሰላም ጉዳይ ወደ ኢትዮጵያ እንመጣም እያልን እየፈራን ይፈራን ኖርና፣ ግን እስከ መቼ ነው የምንኖረው? እኔም ከያኔ በቃ አይ፣ በቃ ጦርነት ነው እንዴት ብዬ ወደ ኢትዮጵያ ሄዳለሁ? ጦርነት ነው እንዴት ብዬ ሀገር ይገባለሁ? ስል ነበር ነበር ግን፣ በቃ የፈለገ ነገር ይምጣ። ከዚህ በኋላ እስከ መቼ ነው መሲ አረብ ሀገር የምትኖሩ ብዬ ከራሴ ጋውሮቼ ወስኜ ማንንም ተሳልን መጣው የእኛን ሀገር ሰው ግን ካማከራችሁ ገደል ነው የምትገቡት። ያ ማለት ምንድን ነው? ወደ ኢትዮጵያ እኮ ልመጣ ነበር፣ በራራራ እንዳትመጪ፣ ጦርነት ነው፣ ጦርነት ነው፣ ጦርነት ሁል ጊዜ ጦርነት ነው። ልንገራችሁ፣ ሁል ጊዜ የተኩስ ጓጓታ ነው። በተለይ ከገዶ እስከ ቃሌ በአማይ ሜጫ፣ በማነው የምትባለው መሰላችሁ አዲሱ ገበያ፣ በመርጦ ሁሌ ተኩስ ነው በ ገብርኤል ወልዲያ ገብርኤል ሁሌ ተኩስ ነው። ነጋ ነጋ ተኩስ ነው። ነጋ ነጋ እንደተጣመዱ ነው ያሉት። ያ ማለት ግን እኛ እስከመቼ ነው አረብ ሀገር የምንኖረው? እንደዚህ ብላችሁ ራሳችሁን መሸወድ የለባችሁም እህቶቼ። እውነቴ ነው የምነግራችሁ። ነግራችሁ ንትወረና የራሳችሁን የሆነ ነገር እንዲኖራችሁ ማድረግ አለባችሁ። ስለ እውነት ትነግራችሁ። ማለት እኔ ኮሜንት ላይ በጣም ብዙ ኮሜንት አይቻለሁ። አረብ ሀገር ከስምንት ዓመት በላይ ናቸው አብዛሃኞቹ ማለት ይቻላል። ደግሞ ወደ ኢትዮጵያ መጥተው ተመልሰው ለሄዱት ልጆች ልንገራቸው አንድ ነገር እውነታው ማለት ነው። አረብ ሀገር ቆይተው አረብ ሀገር አራት ዓመት የሚስሩ ሶስት ዓመት የሚስሩ ስድስት ዓመት የሚስሩ ወደ ኢትዮጵያ ይመጣሉ። ተመልሰው ደግሞ አረብ ሀገር ሄዱና የኢትዮጵያ ኑሮ በጣም ያመሰቋቆላሉ። በጣም በቃ ያማርራሉ። እውነታቸውን ነው የኢትዮጵያ ኑሮ ያማረራል። ነገር ግን ደግሞ ኑሮን አለማወቃቸው ነው እነሱ ያማረራቸው። አለማወቃቸው ስንል ደግሞ ምንድን ነው? ገንዘብ አጠቃቀማቸው ማወቅ አለባቸው። ገንዘብ አሰጣጣቸው ማወቅ አለባቸው። አረብ ሀገር ላይ ያለን ለቤተሰቦቻችን ይሄን አድርጎ ይሄን አርጉ፣ ይሄን አርጉ፣ ይሄን አርጉ፣ ይሄን አርጉ እንላለን። እየሰራ ነው እየሰራን እያገኘን ነው። በሰው በሰው ጫንቃ ውስጥ ነው ያለ ነው። ይወጭው ጭረጨው ይወጭ ምናምን፣ ማንም ሰው የሚጠይቀን የለም። በሰው ሀሳብ ላይ ነው ያለ ነው ወደ ኢትዮጵያ ስትመጡ ደግሞ ምንም ነገር ሳትይዞ ይዞ የመቶ ሺህ ወይ 200 ሺ ብር ይዛችሁ ትመጣላችሁ ወደ ኢትዮጵያ። እናንተ ቤተሰብ ስትረዱ የከረማችሁ ናችሁ። ያቺ 200 ሺ ብር ኢትዮጵያ ላይ ኢምንት ነች፣ በሳምንት ውስጥ የምታልቁበት አጋጣሚ አለ። በተለይ የሆነ እንዲህ አግቦ ማያዝም የማይችል ብዙ አብዛኞቻችን የገንዘብ አጠቃቀሚ የገንዘብ አያያዝ ማናቃለንና ለእንደነዛ አይነቶቹ ደግሞ ወር ወር ራሱ አያስጠቅማቸው ያቺ ወር ሳታስጠቅማቸው ተመልሰው አመድ ይሆናሉ ሰዎቹ። ተመልሰው አረብ ሀገር መሸሻን ማነን ያደርጋሉ። አረብ ሀገር ያደርጋሉ። ማምለጫን ማነን ያደርጋሉ። አረብ ሀገር ያደርጋሉ። እነዛ ምንድነው አሁን ለሌላ ሰው አረብ ወደ ኢትዮጵያ ለምንጣን ምናምን እንደሚፈልግ ወይ ደሞ እንደዚህ አይነቷ ልጅ ኮሜንት ላይ ይገቡና አረብ ኢትዮጵያ ከመሄዴስ እዚሁ በማዳን ቤት ብገዛ ይሻለኛል። ኢትዮጵያ ከመሄዴ እዚሁ በማዳን ነው በዚሁ በማዳን ቤት ኩሽና እንደዚህ ይርቡ ብኖር ይሻለኛል። እንዴ፣ እስከ መቼ ነው ሰው ኩሽና እያሞቀ ነው ምን ኖረው እውነቴን ነው የምነግራቸው። ሁሉም የራሱ ቤት ይናፍቀዋል፣ የራሱ ጎጆ ይናፍቀዋን እንደዚህ ብላችሁ ማሰብ የለባችሁ። እንደዚህ ብላችሁ ከማሰባችሁ በፊት ግን በቃ ገንዘባችሁን ሴብ ማድረግ አለባችሁ። ሴብ ማድረግ አለባችሁ ብዬ ስል ደግሞ ለቤተሰብ አትስቶ አይደሉም። ለምሳሌ አሁን ልጆቻችሁን የሚያሳድጉላችሁ እናትና አባት አሉ፣ የሚያስተምሩላችሁ አሉ። እነሱ ለእነሱ መደረግ ባለበት መንገድ ታደርጋላችሁ። ከዛ ውጭ ግን ሁሉ ነገር ገደብ ይኖረው። እናንተ ደግሞ ገንዘብ ያስፈልጋችኋል። ወደ ኢትዮጵያ ከመጣችሁ በኋላ ገንዘብ ከሌላችሁ እመኑኝ ማንም ሰው አይወዳችሁም። ገንዘብ ሲኖራችሁ ብቻና ብቻ ነው ሁሉም ሰው የሚወዳችሁ። ገንዘብ ከሌላችሁ ለምን እናት ሲወልደችሽ ከአንድ ወር ወይም ደግሞ ከአስራ አምስት ቀን በላይ አትወድሽም። ጥሩ ፊት አትሰጠሽም ሲጀምር ግን፣ ሰ የራሳችሁ የሆነ ቤት የራሳችሁ መኮረፊያ የራሳችሁ ነገር ሲኖራችሁ ምንም ትሁን ምንም የራስን የመሰለ ነገር ነው። የራስን የመሰለ ነገር የለምና መኮረፊያ ይሆናቸዋል። ለዛ ነው እኔ ብዙ ጊዜ ቦታ ግዙ ቤት ስሩ እንደዚህ በሉ እምላችሁ አሁን ለምሳሌ አረባ ግር ላይ ሆናችሁ ቤት እንኳን መስራት ባያቀታችሁ ቦታ ከገዛችሁ ደግሞ ብላችሁ ደግሞ ድጋሚ አረባ ግር እኮ ለእናንተ አዲስ አይደለም መታችሁ ደግሞ እኮ ኢትዮጵያን አይታችሁ ቢያንስ እዛችሁ በረ የኢትዮጵያን ቤት ኪራይ ምናምን ስትቀምሱትኝ ረማ ቤት ኪራይ ተከራይቶ ማን ይኖራል እኔማ እጅ ሁለት አመት ሰርች ከዚች ቦታ ላይ ሁለት ክፍል ቤት አቆምበታለሁ ብላችሁ በአዲስ ሞራ ራሱ ሄዳችሁ የምሰሩበት አጋጣሚ አለን ከዛ ውጭ ግን ዝም ብላችሁ ቤት ሳሰሩ የሆነ ቦታ ሳትገዙ፣ እንደው ዝም ብለሽ እያንዳንድ ኮልኮል የመሸከፊ እቃ መሸከፊ ይሄ ልብስ መሸከፊ በሙሉ ሁሌም ባዶ ናችሁ። ይህን ወቁ፣ ምንም በሉት ምንም ባዶ ናቸው። ምንም ነገር የላችሁም። ብዙ ሰው ሲመክራችኋል፣ ግን እናንተ ሲመክሯችሁ ምንም የማይገባችሁ ድንዝ ያላችሁ ደነዞች ናችሁ። ለነማን ነው ሲመክሯቸው ለማይገባቸው። በጣም ጎበዝ ደግሞ አሉ። ቤታቸውን ሰርተው አከራይተው፣ አሁን የኔ ጓደኞች አብረውኝ የመጡ አሉ አብሮት ሲሰሩ የነበሩት ልጆች በራሳቸው ቤት ነው የሚኖሩት እንደ ምንም ብለው ጥርሳቸውን ነክሰው ሰርቪስ ሰርቪሳቸውን ሰርተዋል ቢያንስ እንኳን የወር ገቢ እንኳን ባይኖራቸው ሰርቪሳቸውን አከራይተው ከሰርቪሳቸው አንድ የመንግስት ሰራተኛ የሚያገኘውን ደሞዝ በወር ያገኛሉ ያ ማለት ምንድን ነው የራሳቸው ቤት አላቸው ሁለት ክፍል ቤት ደግሞ እንደምንም ብለው ሰርተዋል ያቸው ሁለት ክፍል ቤት አንድ የመንግስት ሰራተኛ የሚያመጣውን ደሞዝ እነሱ ደግሞ በወር አከራይቶ ያገኛሉ እነሱ የራሳቸው እንደፈለጉ የሚያወጣጡት ነገር ይሆናል። የቤት ጨዋች ጭራጨው ምናምን የኢትዮጵያ ባል ካገባች ሲጀምር ባህላችሁ ነው የሚያስበው እናንተ ግዴታ አብዛኛዎቻችን ናለን እንጂ ፍሪጅ እንገዛ፣ ቤት ሠራን፣ ፍሪጅ እንገዛለን፣ ቁምሳጥን እንገዛለን፣ ቴሌቪዥን እንገዛለን፣ ሶፋ እንገዛለን። እንግዲህ ቤቱን ሰርተው ጨርሰው ማለት ነው። ቤቱን ሰርተው ጨርሰው አስተካክሎ ምናምን ካበቁ በኋላ እንዲህም ጉልኮሳ የምታደርጉ ወንዶች ውስጥ ምን ሰርተውላችሁ ሊገቡ ነው? እነቴ ነው እንመካከር፣ እንተዛዘ ይሄን ይሄን የምታደርጉበትን ብርቁን ያዙትና እናንተ ወደ ኢትዮጵያ መጣችሁ የሆነ ህይወት ከጀመራችሁ በኋላ እኮ ህይወት እኮ የራሷ በጣም ብዙ ፈተና አላት። ብዙ ጎደል አለው። በዛን ታይም ደግሞ ሲያስፈልጋችሁ ለዚህ ነገር ደግሞ ቃስላችሁ ሄዳችሁ፣ አሁን ደግሞ ሄዳችሁ ያችን እያወጣችሁ እንድትጠቀሙበት ይሆናል። እንጂ እሷ ወደ ኢትዮጵያ እንዳትመጡ ስላለቻችሁ ብቻ ወደ ኢትዮጵያ ላለመምጣት ሁሉንም ሰው መምከር የለባችሁም። ወደ ኢትዮጵያ እንዳትመጡ የሚላችሁ ሰው አትስሙ። የራሳችሁ መግቢያ ካላችሁ፣ የሆነች ነገር ካላችሁ፣ አንድ ክፍል ቤት ብትሆ ለምን በኬ እንዳትወጥራት ነው ድንገራችሁ ወልዲያ ውስጥ ጓዳና ሳሎን ቤት ተከራይታችሁ መኖር ከፈለጋችሁ፣ በወር አራት ሺህ ብር ነው ጓዳና ሳሎ ለዛውም ወደ ውስጥ ገባ ብላችሁ መሀል ከተማ ላይ አይደለም፣ ወደ ውስጥኛ አካባቢ ራሱ ማለት ነው። ወደና ሳሎን ተከራይቶ የሚኖር ለመኖር አራት ሺህ ብር ያም ከማብራትና ከውሃ ውጭ ማብራትና ውሃን ከስጨምሩ ደግሞ አምስት ሺህ ብር ይገባን በወር ማለት ነው። ታዲያ አንድ የመንግስት ሰራተኛ ደግሞ ወስተኛ አግብታችሁ ያቺ ወርድ መወዙ ቤቱ ኪራይ ላይ ነው የምትሆነው። ስለዚህ እንደዛ ከሚሆን ራሳችሁን እንድትችሉ የራሳችሁ አንድ ክፍል እንዴት ብትሆን የራስን የመሰለ ነገር የለምና የራሳችሁ እንዲኖራችሁ መጣር አለባችሁ። የሆነ ሌላ ነገር ላይ አትተመስመሱ። እውነት ነው። ብልጭ ልጭ ነገር ይሄ ልብስ ይሄ ሺኤን፣ ይሄን አማዞን፣ ይሄ ማክስ ማስክ ነው፣ ማክስ ረሳውታ። እሱ ላይ አትሸወዱ። በጣም ብዙ አረብ ሀገር ለጀግና እህቶች አሉ። ሽፎን እንኳን እያማራን ሽፎን አንለብስም የሚሉ አሉ። እውነት ጀግና ሴት ማለት ማለት ነው። የሚፈልጉትን መልበስ እየቻሉ ብር አላቸው እኮ እንደ ማንኛውም ሰው እኮ እስከ 2500 ሪያል እስከ 2500 ድራም ተከፋይ ናቸው። ግን እሳ ቤታቸውን እየጨረሱ ልጅ ልጆቻቸውን እያስተማሩ የራሳቸው የሆነ ነገር እንዲኖራቸው እየፈለጉ ነው። እነዚህ ኞች ምንም ሳይኖራቸው በቃ ልብስ በካርቶን ሙሉ ነው ያለው። ስታመጡት ወደ ኢትዮጵያ መኩሱ ችግር ነው። አምስት ሺ ስድስት ሺ ድርሃም ይፈልጋል። ያናነቃችሁን ጭናቸው ለመምጣት ራሱ አይቼዋለሁ እኮኝ። እኔ እንደሁም በጣም ከሚቆጨኝ ነገር ሁሉ ይህን ሁሉ ኮታቴን ከምጭን ምን አለበት አንድ ማሽን የልብስ ማጠር። ልብስ እንደዚህ እያጠፉ ነው አሁን። በዴጋ ራሱ እንዲሁ ሌላው ነገር ይቅርብ። ማሽን ትወለግዛልኝ እለዋለሁ ምን አለበት አሁን ይሄን ሁሉ ቆተት በቆተትኩበት አንድ ማሽን ብገዛስ ብዬ ምዝበት አጋጣሚ አለ። ግን እኛ የሚጠቅመን ነገር ላይ አይደለም ወጭ የምናደርጉ፣ የማይጠቅመን ዝም ብሎ አሉባልታ ላይ ነው። ስለዚህ ሴቶችዬ እንደዚህ አትበሉ፣ ራሳችሁን እወቁ፣ ወደ ራሳችሁ ተመለሱ። ሲመክሯችሁ ደግሞ አንዳንዴ ሴቶች ምክር ይግባቸው፣ አትሳደቡ። እንዲሁን አንዳንዱ ስመክራቸው ረዳያ የራሷን እንደዚህ ብላ የራሴን ኑሮዬን እየኖርኩ ነው ይገርማቸዋል። በጣም ደስተኛ ነኝ፣ ባሌ ነገር ደስተኛ የራሴ ኑሮ እየኖርኩኝ እናንተ ደግሞ ደስተኛ ጥሩ ሕይወት እንዲኖራችሁ ጥሩ ነገር እንዲኖራችሁ በማሰብ ነው እንደዛ አመላችሁ። ስለዚህ ምክር ይግባችሁ። ተው ስትባሉ ተው፣ አርጉ ስትባሉ ደግሞ አርጉ። ያ ማለት ደግሞ እናንተ አርጉ ያሏችሁን ሁሉ ወይም ተው የተባላችሁን ሁሉ ሳይሆን ለራሳችሁ የሚሆነውንና የማይሆነውን ለይታችሁ ማወቅ አለባችሁ እንጂ ማንም ሰው ወደ ኢትዮጵያ እንዳመጡ ሰላም የለም ጦርነት ነው ወደ ኢትዮጵያ እንዳመጡ ችግር ነው ቤተሰብ ያራግፋቸዋል ምናምን ሲሏችሁ እውነት እየመሰላችሁ እዛው የምትቀሩ ካላችሁ እናንተ ተሸጉዳችኋል። ራሳችሁን ነው እየሸጉዳችሁ የምትኖሩት። እድሜያችሁን ነው እየሸጉዳችሁ የምትኖሩትኝ መታችሁ በኢትዮጵያ ግን ሰርታችሁ ቶሎ ሰላ ወደ ሀገራችሁ መታችሁ የራሳችሁን ህይወት እንዲኖሩ ምኞቴ ነው። ማንም የማዳም ቅመም እኔ በጣም ሞደር ጓደኛ አለች፣ ኢንዱባይ ላይ ሁሌ የምትመኝልኝ ነገር አለ። ለእኔም ብቻ አይደለም ስትመኝ፣ እንኳን በቃ አረብ ሀገር ላሉ ሴቶች በሙሉ ያርግላቸው ነው የምትለው። በቃ ይሄ ነው የኛ አረብ ሀገር ይሄ የኛ ሐሳብ፣ ይሄ ነው የኛ ምኞት። እኔ ያገኘሁት እናንተ እንድታገኙ እሷ ጋር እኔ ጋር እንዲሆን የምትፈልገውን ሁሉም በአረብ ሀገር ያለን ህይወትን ስለምታውቁ ለአረብ ሀገር ሴቶች ሁሉ ነው የምትመኘውና እንደዛ አይነት ነገር እንዲኖራችሁ እመኛለሁ። ወዳችኋለሁ። ሀሳቤን ወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ፣ አበረታቱን። አይዟችሁ በሉን እኮ ሼር አድርጉና አበረታቱን ስንል ገንዘብ ስጡና አይደለም። ላይክ ሰብስክራይብ ብታደርጉ ለኛ ይጠቅመናል። ሀሳባችንን ሼር እየተደራረገን እንሄዳለን ያልነቁ ልጆች እንዲነቁ እናደርጋለን፣ በማለት ነው። ደህና ዋልልኝ።